አዲስ አበባ በአሁኑ ሰዓት በትራፊክ እንቅስቃሴዋ ምንድን ነው የምትመስለው የሚለውን የምንቃኝበት ሰዓት ላይ ደርሰናል እንግዲህ ወደ ቤተላ አደባባይ የምንጓዝበት የካሜራ ሌንሳችን አለ እዛ አካባቢ ላይ ትባረክ ኢሳያስ ትጠብቀናለች ቤተላ አደባባይ አካባቢ አሁን ያለው የትራፊክ እንቅስቃሴን ይመስላል ወደ በኋላ ላይ ስንመለስ ትባረክንና እንዲሁም ደግሞ የትራፊክ ባለሙያን የምናገኝ ነው የሚሆነው የትራፊክ ፖሊስ ባለሙያን ማለት ነው ቀደም ብለን የምንመለከተው እንግዲህ አዲስ አበባ በአሁኑ ሰዓት የትራፊክ እንቅስቃሴዋ ምንድን ነው የሚመስለው የሚለውን ጥቅል፣ አንዳንድ አካባቢዎችን እንመልከት። እዚህ ጋር ፓስተር አደባባይ ይታየኛል። መልካም የሚባል የትራፊክ እንቅስቃሴ አለ ማለት ይቻላል። አደባባዩ አካባቢ እዚህ አካባቢ ላይ ብቻ ትንሽ እንግዲህ ቀይ ወይም ደግሞ የትራንስፖርት መጨናነቅ እየተመለከትን እንገኛለን። ቅዱስ ጳውሎስ ሆስፒታል አካባቢም ያለው እንደምትመለከቱት መልካም የሚባል የትራፊክ እንቅስቃሴ እየተመለከትን እንገኛለን። አበበ ቢቂላ ስቴዲየም አካባቢም ያለው እንግዲህ መልካም የሚባል የትራፊክ ፍሰት መኖሩን እያየን እንገኛለን። ጎጃም በረንዳ አካባቢም ያለውም እንግዲህ ጥሩ የሚባል አውቶቢስ ተራ አካባቢም ጥሩ የትራፊክ እንቅስቃሴ እንዳለ እየተመለከትን እንገኛለን። የተወደዳችሁ እና የተከበራችሁ ተመልካቾቻችን ጥቂት ብቻ እዚህ አካባቢ ላይ ያለው የትራፊክ መጨናነቅ ከመኖሩ ውጪ ማለት ነው። ወደ ፒያሳ አካባቢም ደግሞ ስንመለስም ያለው የትራፊክ እንቅስቃሴ እንግዲህ ጥሩ የሚባል ነው። ቸርችልን በዚህ መልኩ እየተመለከትን ነው። ጥቂት ብቻም የትራፊክ መጨናነቅ ይመስል በመጠኑ የትራፊክ መጨናነቅ እየተመለከትን እንገኛለን እንጂ ጥሩ የሚባል የትራፊክ ፍሰት እንዳለ እያየን እንገኛለን። ሰንጋተራም ያለው የትራፊክ እንቅስቃሴ በምትመለከቱት መልኩ እንግዲህ ጥሩ የሚባል የትራፊክ ፍሰት ያለ መሆኑን እየተመለከትን እንገኛለን። ልደታ አካባቢ ትንሽ የመጨናነቅ ሁኔታ እያየን ነው። ወደ ጦር ኃይሎች አካባቢ ያለው የትራፊክ ፍሰት መልካም የሚባል መሆኑን ነው እንግዲህ እያየን ያለ ነው። አንዳንድ እንግዲህ ወደ መኮንኖች ወደ ልደታ የሚወስደው መንገድ ትንሽ የመጨናነቁ ሁኔታ፣ ከዛ ውጪ ያለው ነገር ጥሩ መሆኑን እያየን እንገኛለን። በአዲስ አበባ እንግዲህ አሁን ያለችበት የትራፊክ እንቅስቃሴ አንዳንድ ቦታዎች ላይ ካለው የትራፊክ መጨናነቅ ውጭ ያለው እንቅስቃሴ እንግዲህ አረንጓዴ የበራ ስለሆነ የትራፊክ እንቅስቃሴው መልካም የሚባል መሆኑን እያሳየንን ይገኛል ማለት ነው። ወደ ቤተል አደባባይ ደግሞ እናቅና። ቤተል ያለውን የትራፊክ እንቅስቃሴ ደግሞ ልትነግረን ቤተል አደባባይ አካባቢ ትባረክ ኢሳያስ በቀጥታ መስመራችን ላይ እየተመለከትናት እንገኛለን። ትባረክ መቀጠል አመሰግናለሁ። እንደምናምሽታችኋል ተመልካቾቻችን፣ እንግዲህ አሁን የምገኘው ቀደም ሲል አፈወርቅ አንተም እንዳነሳ እንዳነሳው ወደ ከቤተል አካባቢ ከፍ ብሎ ባለው ዓለም ባንክ አደባባይ ላይ ይገኛለሁ። እዚህ እንግዲህ አሁን በተገኘውበት ዓለም ባንክ አካባቢ ቀለል ያለ የትራፊክ እንቅስቃሴ እንዳለ መመልከት ችለናል። እምብዛም የትራፊክ መጨናነቅ የለበትም። ምናልባት እዚህ አካባቢ ላይ አሁን ዓለም ባንክ አደባባይ ላይ ያለው የትራፊክ እንቅስቃሴ ሁኔታ ምን ይመስላል፣ ሌሎች አማራጭ መንገዶችንም እንዲሁ እንዲጠቁሙን ኢንስፔክተር ረሻድ አማንን እንግዳ አድርገናል ማለት ነው። ኢንስፔክተር ለሰጡን ጊዜ እናመሰግናለን። እንደ አጠቃላይ አሁን በምንገኝበት በዚህ በዓለም ባንክ አደባባይ ያለው የትራፊክ እንቅስቃሴ አሁናዊ የትራፊክ ሁኔታ ምን ይመስላል የሚለውን ለተመልካቾቻችን ቢገልጹልን። እሺ፣ አመሰግናለሁ። አሁን የምንገኘው ኮልፌ ቀራኒዮ ነው ክፍለ ከተማ አለም ባንክ አደባባይ ተብሎ በሚጠቀው አካባቢ ነው ያለው እዚህ አካባቢ ያለ የፍሰት ሁኔታ ፍጹም ሰላማዊ ነው ያለው ምናልባት ከአንድ ሰዓት በኋላ የከበድ መኪና የሰዓት ገደቡ ስለሚፈቅድላቸው እነሱ የሚለቀቁበት ሰአት ትንሽ መጠነኛ የፍሰት ሁኔታ ሊኖር ይችላል። ያንንም ያው ከባድ መኪና በሚለቀቅበት ጊዜ በትዕግስት ቅድመ ለሚገባው ቅድመ እየሰጠን ማለፍ እንችላለን። ሌላው ደግሞ ከዚህ ከአየር ጤና ወደ አጃምባ ዓለም ገና ሰበታ የሚወስደው መንገድ ግንባታ ላይ ከመሆኑ አንጻር ከጦር ኃይሎች መርካቶ በቤቴል 40 ሜትር አርጎ በዓለም ባንክ በስልጤ ሰፈር ወደ አጃምባ ገራ ካራ መንገድ አማራጭ መጠቀም መንገዶችን መጠቀም እንደሚችሉ ለማሳወቅ እንፈልጋለሁ። አመሰግናለን። እናመሰግናለን ኢንስፔክተር ምናልባት ቀደም ሲል እርስዎም እንዳነሱት ይሄ አሁን የምንገኝበት ዓለም ባንክ አደባባይ አሁን ላይ ሰላማዊ የሆነ ወይንም ደግሞ እንብዛም የትራፊክ መጨናነቅን የምንመለከትበት አይደለም። ምናልባት ግን ቀደም ሲል ኢንስፔክተርም እንዳነሱት ከአንድ ሰዓት በኋላ ከባድ ጭነት መኪኖች እንቅስቃሴ ስለሚያደርጉ ሊዘጉ የሚችሉበት ሁኔታ እንዳለ አንስተዋል ና እንቅስቃሴዎች የተገደቡ ስላልሆነ አዲስ አበባ ላይ የተለያዩ እንቅስቃሴዎች ስለሚደረጉ ምናልባት የተለዩ መንገዶች በአማራጭነት የሚጠቀሟቸው መንገዶች የትኞቹ ናቸው የሚለውን ማንሳት ብንችል ይችላል አ ብዙም እዚህ ናህል የፍሰት ሁኔታ አስቸጋሪና አማራጭ የሚያስፈልጉ ስላልሆነ ይህን መንገድ መጠቀም ይችላሉ። ሌላው ደግሞ ከዚህ ከ በቤቴል ዓለም ባንክ በክዳነ ምረት አድርገው ወደ አየር ጤና መሄድ ይችላሉ። ከባድ መኪናም ከክዳነ ምረት በቤቴል በአርባ ሜትር አድርገው ወደ ሸገር ሲቲ ወደ አንፎ አሸዋ ሜዳ የሚወስደው መንገድ መጠቀም ይችላሉ። ምናልባት በጠዋቱ ክፍለ ጊዜ ትንሽ የተወሰነ ፍሰት ነው የሚኖረው እንጂ አሁን ከሰዓት በኋላ እዚህ አህል አስቸጋሪ የሚባል የፍሰት ሁኔታ የለም። ይህም ሊሆን የቻለ ከዚህ በፊት የተበላሹ መንገዶች ስለነበሩ አሁን እነሱም ጥገና ላይ ስለሆኑና አብዛኛዎቹ የጥገና ሁኔታቸው በተሳካ ስለተስተካከለ እዚህ አህል አስቸጋሪ የሚሆን ፍሰት የለም። ምንም ብዙ አማራጭ የሚያስፈልገው ስላልሆነ አመሰግናለሁ። በዚህ አጋጣሚ የኤ ኤም ኤን የስራ ባልደረቦችንም እዚህ ቦታ ላይ ያላችሁም በየቦታው እንደዚህ የትራፊክ እንቅስቃሴ መንገዱ ተጠቃሚ የትራፊክ አባሎችን መንገድ ያሉ ድካሙና እንግልቱ አሽከርካሪ መንገድ እንዴት እንደሚጠቀም ይህንን በየቦታው እየተንቀሳቀሳችሁ እኛንም ኢንተርቪ እያደረጋችሁ የመንገዱንም ሁኔታ ለኤ ኤም ኤን አድማጮቻችን ስለምታደርሱልን ከልቤ አመሰግናለሁ። በድጋሚ እናመሰግናለን። ተመልካቾቻችን እንግዲህ አሁናዊ ዓለም ባንክ አደባባይ ላይ ያለው የትራፊክ እንቅስቃሴ ቀደም ሲል የተከታተላችሁትን ይመስል ነበር። በሰላም ወደ የጉዳዮቻችሁ እንድደርሱም ደግሞ ምኞታችን ነው። አፈወርቅ አመሰግናለሁ። ያለን መረጃ ይሄን ይመስላል። ቀደም ብዬ እንግዲህ አካባቢውም አንድ አካባቢ ከመሆኑ ጋር ይመስለኛል ቤተላ አደባባይ ሲል ነበረ። ለዚህ ቅርታ እንጠይቃለን። እንግዲህ ዓለም ባንክ አደባባይ ያለውን የትራፊክ እንቅስቃሴ ነው ያስቃኛችሁን። ተባረክ ሳያስ። እንዲሁም ደግሞ የትራፊክ ፖሊስ ባለሙያውንም እጅግ አድርገን እናመሰግናለን።